በጋዜጠኛና መድረክ መሪ ወንድወሰን ከበደ ከተጻፈው የመድረክ ማስታወሻ መጽሐፍ ላይ እንገባበስ። ይህን ሙዚቃ ሁለተኛ እንዳትከፍቱ! ከጥቂት ዓመታት በፊት በአሜሪካ ድምፅ ቮይስ ኦፍ አሜሪካ የአፍሪካን ቢት ፕሮግራም አዘጋጅ ዴቪድ ቫንዲ ይህን ታላቅ ኢትዮጵያዊ የሙዚቃ ሰው በእንግድነት ጋብዞት ተመለከትኩ። እጅግ መሳጭ ቃለ መጠይቅ ነበር። ኢትዮጵያዊው ድምፃዊ ያፍ መፍቻ ቋንቋውን ያህል በሚራቀቅበት እንግሊዝኛው የሙዚቃ ህይወቱን ይተርካል። በየመሃሉ በፕሮግራም አዘጋጁ ግብዣ ገራሚ ገራሚ የሙዚቃ ሥራዎቹን በቀጥታ ስርጭት ይጫወታል። ጋዜጠኛው እቴም ኢቲን ዝፈንልኝ አለው በተለየ ዘፋፍን ስልትና የሙዚቃ ቃና ከባንዱ ጋር ተጫወተ። እኔ ከምወዳቸው ምርጥ ሙዚቃዎቹ መካከል ሐሳቤ የተሰኘ ሙዚቃውን በቃለመጠይቁ መጨረሻ ላይ እጅግ ግሩም አድርጎ ሲጫወት ከመቀመጫዬ በመነሳት አብሬው እየዘፈንኩ ሳልጠገበው ፕሮግራሙ አለቀብኝ። ይህ ሰው ከአገሩ በአካል ከራቀ ሰላሳ ዓመታት ሊደፍን ነው፣ በመንፈስ ግን ፍጹም እንዳልተለየን ዛሬም ድረስ የኢትዮጵያዊነትን የሚያገዝፍ የሙዚቃ ሥራዎቹ ምስክር ናቸው። ዓለም አቀፍ የሙዚቃ ስልቶችን ከአገርኛ ቅኝቶች ጋር እየቀመመ ጣፋጭ ዜማዎችን የፈጠረ በበሳል ግጥሞቹና በልዩ ያዘፋፈን ብቃቱ ሙዚቃን ለሚያጣጥሙ አመን ድግመን ባለ ግማሽ መተ ዓመት በጥበብ የተሻገረ ይህ ታላቅ የሙዚቃ ሰው ተሾመ ምትኩ ነው። የመቃብር እጮኛይ ፎቶዬ፣ የዘመድ ባዳ፣ ጋራ ስር ያለሽው፣ ሞት አደላድሎ፣ ሰማይ ሲላወስን የመሳሰሉ ምጡቅ የጥበብ ሥራዎቹን ከልጅነት እስከ አዛውንትነት ዘመኑ የቸረን ተሾመ ምትኩ ልጁን ኤሚሊያ ተሾመን ሙዚቃን ባለም አቀፍ ደረጃ ጭምር አስተምሮ በአምስት ዘርፍ ለግራሚ አዋርድ ያበቃ ኩሩ አባትም ነው። እንደ ሥራው ጥራት በስፋት ያልናኘ ታላቅ ከያኔ። እናም በአዲስ አበባ ኤግዚቢሽን ማዕከል ፌስቲቫሎችን በማስተባብርበት በምመራበትም ሆነ በማዘጋጅበት ጊዜ የሙዚቃ አጫዋች ማለትም ዲጄዎች ጓደኞችን የተሾመ ምትኩን ሙዚቃዎችን እንዲከፍቱ አስታውሳቸዋለሁ። በኤክስፖ ግቢ ፌስቲቫል ካለ አንድ ወይም ሁለት የተሾመ ሙዚቃዎች ከዋናው ፕሮግራም በፊት ሳንከፍት አንቀርም። የኤግዚቢሽን ቤተኛ የሆኑ ተመልካቾችም የተሾመን ሥራዎች ማጣጣም ለምደዋል። ታዲያ አንድ ቀን ረፋድ ላይ እንደ ወትሮዬ ወደ ኤግዚቢሽን ማዕከል ስገባ፣ ዝግጅት ከመጀመራችሁ በፊት አንተንም ዲጄውንም የማዕከሉ ዋና ሥራ አስኪያጅ በጥብቅ ይፈልጓችኋል ተባልኩ። ኃላፊው የጠሩን ባጭሩ የተሾመ ምትኩን ሙዚቃ ከዚህ በኋላ እንዳናጫውት ሊያስጠነቀቁን ነው። ምክንያት ያሉት ደግሞ ፖለቲካ ይዘፍናል ነው። በተለይ አስራት የተባለውን ዘፈን ከዚህ በኋላ መቼም ቢሆን እንዳትከፍቱ የሚል ጫን ያለ ትዕዛዝ ተሰጠን። ነገሩ ጊዜ የሰጠው ቅል ድንጋይ ይሰብራል ነውና፣ ቅሬታ ባዘለ መንፈስ ከኃላፊው ቢሮ ወጣን። ዘፈኑ ለአንድ ታላቅ ጀግና የተቀነቀነ በመሆኑ ከልቤ ወደዋለሁ አስራት አስራት አስራት የነጻነት አርማ የኢትዮጵያዊነት ይላል የመጀመሪያው ስነኝ። አዎ ፕሮፌሰር አስራት ወልደየስ የኢትዮጵያ የቁርጥ ቀን ልጅ መሆናቸውን ያስመሰከሩ ብሩህ አእምሮና ጥልቅ እውቀትን የታደሉ በቀላሉ የማይተኩ እውነተኛ ምሁር ነበሩ። አብረዋቸው የሠሩ የሙያ ባልደረቦቻቸው እንደሚመሰክሩትም ፕሮፌሰር አስራት ለሕሙማን የተለየ ፍቅርና ክብር የሚሰጡ የሕክምና ሞያን አክብረው ያስከበሩ ደከመይ ሰለቼ ሳይሉ ሀገራቸውን እስከ መጨረሻው እስተንፋሳቸው ያገለገሉ ነበሩ። የጥቁር አንበሳ ሆስፒታል የመጀመሪያው ኢትዮጵያዊ ዲን የአዲስ አበባ የሕክምና ክፍልን በመምህርነትና በኃላፊነት እጅግ በላቀ ብቃት የመሩና ዛሬ ላይ ስመጥር የሆኑ ሐኪሞችን ያፈሩም ነበሩ። በኢትዮጵያውያን ወገኖቻቸው ላይ የሚደርሰውን ግፍና በደል በመታገላቸው ያለ ስማቸው ስም የተሰጣቸው ክብራቸውን ለማዋረድና ለማንጓጠጥ ሆነ ተብሎ አሉታዊ የሚዲያ ዘመቻ የተከፈተባቸው በኢትዮጵያዊነት ጥላ ስር ኢትዮጵያዊ ፓርቲ ለማደራጀት የጊዜው መንፈስ ቢከለክላቸውም የመላው አማራ ሕዝብ ድርጅት ማአህድ ብለው ሺዎችን ያስከተሉ የነጻነት አርበኛ ናቸው። ፕሮፌሰር አስራት ወልደየስ ለተደጋጋሚ እንግልትና እስር ተዳርገው ጤናቸው ተቃውሶ ሕክምና በሚያስፈልጋቸው ሰዓትም ሕክምና ተከልክለዋል። የታመመው ፖለቲካችንን ፈዋሹ ሐኪም ፕሮፌሰር አስራት ፈውስ ተነስቷቸዋል። የኢትዮጵያ የሕክምና አባት ሆነው ሕክምና ተነፍገው መቈየታቸውን ሳስብ ሕመም ይሰማኛል። ፕሮፌሰር አስራት በስማቸው አንድ ሙዚቃ አይደለም ሕያው መታሰቢያ ሊቆምላቸው በተገባ ነበር። ሕመም የወለደው ትውስታዬም በማጋራችሁ በዚህ ወቅት ፕሮፌሰር አስራትን ካጣናቸው ሀያ አምስት አመታት ተቆጠሩ። ለውጥ ወዳለሁ የማምንበትን ከመስራቱ በኋላ አልለም የሚለው ሙዚቀኛ ተሾመ ምትኩ ከእውነተኛ የጥበብ ሰው የሚጠበቀውን አደረገ። ፕሮፌሰር አስራትን በሙያው አከበራቸው። ከዛሬ ጀምሮ ይሄ ሙዚቃ እንዳይከፈት ያሉኝ ሹመኛ ዛሬ በቦታቸው የሉ። በሕዝብ ልብ የተሾሙት ፕሮፌሰር አስራት ወልደየስ ግን ስምና አኩሪ ተግባራቸው ግዘፍ ነስቱ ከትውልድ ትውልድ በክብር ይዘከራሉ። ቁጭቴን እንደ ተነፈስ ምክንያት ይሆንከኝ፣ የሥራህን ያህል ያልተዘመረልህ ፋናዋጊ ከያኒ ተሾመ ምትኩ ባለበት አክብሮትና ምስጋናዬ ይድረሰ።